የኢትዮጵያን ትብታብ የምንፈታው የኢትዮጵያን እንቁቅልሽ ሀገር ስጡኝ ሳንባል መመለስ የምንችለው በእነዚህ በሁለት ውሃዎች ፖለቲካ በኩል ነው። እንደ ግብፃውያኑ እምነት ደግሞ አብይ አህመድ ሸጥ የተባለውን ግድብ ደጋግሞ የገዛ አስማተኛ ነው ማለት ነው። ሰውየው ጉዳዩን ሩሲያ ይዞት ሄደ ተብሎ ተለቀሰ፣ መልሶ አፍሪካ ብረት አዳራሽ አመጡ። ሁሉም ነገር ለጀግንነት መለኪያና መስፈሪያ በሆነበት ሁሉም ጨዋሂና ጫጫሂ በሆነበት

እንዴት እንዳየን አይታቸዋል። ምን እናንተም ብቻ የሾማችኋቸውን ጎበዝ አለቆችም ነው እንጂ እየኮረኮ መገደል የከተትባችሁ የጅግጅጋውን ቅንያችሁን ነው እንጂ ጉባ መሀል የፈታባችሁ የሰከላውን ማህሌት ነው እንጂ ቤንሻንጉል ላይ ያቋቋመላችሁ ሲሲ እነኚህን ሰዎች አፍ ለማዘጋት የሚከራየው ኢትዮጵያውያን አሻንጉሊቶቹን ነው አሉ። የሲሲ አበሾች፣ የግብጽ አበሾች ግብጽ ውስጥ አብይ አሕመድ ሳቁ ይተነተናል። ታውቃለህ፣ ግድቡ መሃል የሚስቃት ሳቅ ስትነተናለች እየሳቀ ገደለ ዛር ውን እንደ እየሳቀ እየቀለደ እያጫወተ አነጠፈን ነው። ኡስታዝ ጀማል በሽርን ብንሸነሽ ነው 28 ፋናና 17 ቢሲ ይወጠዋል። አብይ አሕመድ የአባይን ጨዋታ ከአረብ ሊግ የአባይን ጨዋታ ከሄሊዮፖሊስ ጌቶች የአባይን ጨዋታ ከካርቱም አሻንጉሊቶች የአባይን ጨዋታ ከአስመራ ተላላኪዎች የአባይን ጨዋታ ከጫካ ወይዘሮዎች እጁ የነጠቀው። የአባይን ጉዳይ አጥብቀን የምንይዘው አባይ አባያዎቹ እጅ ውስጥ እንዳይገባ ነው። አባይ ለአብይ አቢ ጉዳይ፣ ለእኛም አብይ ቃላችን ነው። የትም ፍጪው ዱቄቱን አምጪው። እንዴት የሚጫወተው እንዴት የሚያርገው፣ የትም ይርገጥ፣ የት የሚያምጠው፣ የት የሚያስቀምጠው፣ የትም የሚያንሳው፣ የት የሚጣለው፣ የትም የሚያቁመው፣ ዋናው ነገር አደንድ ኦፍ ዘ ደይ ጉባ መሃል ወፍራሙን ባለግርማውን ታንካችንን እንየው። አባይ ኑክሌራችን ነው። ሰላም ጤና ይስጥልኝ ውድ የዮሐንስ ኮርነር ቤተሰቦች እንዴት አላችሁ? እንዴት ሰነበታችሁ? እንዴት ከረማችሁ? ዮሐንስ ኮርነር ዛሬም ዳግም ተመልሶ መጥተዋል። ዛሬም በቆይታችን የተለያዩ ርዕሰ ጉዳዮችን እናነሳለን። ላይክ፣ ሼር፣ ሰብስክራይብ አድርጋችሁ መጀመራቸውን እርግጠኛ እንድትሆኑ አስቀድመን እንጠይቃለን። አብይ እያሳሳቅ ገደለን እያሉ ነው ግብጾቹ አምነዋል። የሰውየው እጅግ የረቀቀ በአባይ ላይ የተጫወታቸው ጨዋታና ቁማሮችን የምንመለከታቸው ነው የሚሆነው። እንግዲህ እንደምታውቁት የኢትዮጵያ ፖለቲከኞችና የኢትዮጵያ ፖለቲካ የሄደን የሚያበረታ የሄደን የሚያጀግን፣ ያለን የሚያንኳስስ በሽታ የተጣባው የሄደን አፋቂ፣ ያለን አናናቂ፣ የሄደን ወርቅ የመጣን ጨርቅ የሚያስብል መንፈስ የገባበት የኢትዮጵያ ፖለቲካ ሜዳ ነው እና ከዚህ ጋር ተያይዘው በጣም በርካታ ጉዳዮች ይነሳሉ በግብጽ እና በአባይ ጉዳይ ላይ ጠቅላይ ሚኒስትር አብይ አህመድ ከመጡ በኋላ ይዘዋቸው በተከተሏቸው ጉዳዮች ላይ ማለት ነው እና እሱን የምንፈትሽ እና እሱን የምንበረብር ይሆናል። በአባይ ጉዳይ ላይ እንግዲህ ወደ ኋላ መለስ ብለን ተንደድረን መጀመር የበለጠ የተሻለ የሚሆን ይመስለኛል። በተለይ ከኃይለስላሴ ጀምሮ ከጃንሆይ ጀምሮ ከእሳቸው ጀምሮ ብንነሳ መንግስቱ ኃይለማርያምን ብንመለከታቸው ከዛ አቶ መለስ ዜናዊን ብናያቸው ከዛ ደግሞ ጠቅላይ ሚኒስትር ኃይሌ ማርያም ደሳለኝ በነበሩበት ወቅት ያለውን በህውሓታዊው የአባይ ቁማር በኩል እንመለከተዋለን። ግን የአብይ አህመድንም በእሳቸው በኩል እንመለከተዋለን። የአብይ አህመድን አንቱም ማለው ከንቀት ምናምን እንዳልሆነ ብዙዎቻችሁ ይገባቸዋል ብዬ አስባለሁ። ሌላ ሰው ይመስለኛል። እኔ አላቅም እንግዲህ ግን ለዛ ነው ኃይለስላሴ እሳቸው በአባይ ጉዳይ ላይ ቀደም ብለው በጀመሩት በተለይ ከ1950ዎቹ እስከ 1960ዎቹ የተሻለ እንቅስቃሴ ማድረግ ችለዋል። በተለይ በዩኤስ ቢሮ ኦፍ ሬክላሜሽን በኩል ወደ 25 ወደ 29 ወደ 30 ፕሮጀክቶችን ገደማ አስነድፈው ጥናት አስደርገዋል። ነገር ግን ያን ያህል ገፍተው አልሄዱበትም። ምክንያቱም ከግብፅ ጋር ግጭት ሊፈጥር ይችላል ብለው ስላመኑ፣ በተለይ ከገማል አብዱልናስር ጋርም በነበራቸው ግንኙነት ይህንን ጉዳይ ጠንከር አድርገው አንስተውታል ብለን መደምደም አንችልም። መንግስቱ ኃይለማርያም በበኩላቸው እሳቸው በሀገር ውስጥ በነበረው ፖለቲካ በጣም ከባድ ውጥረት ነበረባቸው። በጣም በርካታ ችግሮች ነበረባቸው። የአባይን ጉዳይ በዛ መጠንም ገፍተው አልሄዱበትም። እንደውም እሳቸው ከሶቪየት ኅብረት ጋር በነበራቸው የውጭ ዲፕሎማሲ የምዕራቡን ዓለም በመግፋታቸው የተነሳ ቀድሞ ከጃንሆይ ጋር የዩኤስ ሬክላሜሽን ቢሮ ኦፍ ሬክላሜሽን ያጠናቸውን ጥናቶችና ከኃይለ ሥላሴ ጋር ጀምሮ የነበራቸውን ከጃን ሆይ ጋር ጀምሮ የነበራቸውንም ግንኙነት እንዲያቋርጥ ሆኖ ነበር። ምክንያቱም መንግስቱ ኃይለማርያም አብዛኛውን ግንኙነታቸውን ከዚህ ከግራ ዘመሙ የዓለም ክፍል ጋር በማድረጋቸው ምዕራቡ ዓለም ብዙም በአባይ ጉዳይ ላይ የነበራቸውን የእሳቸውን እንቅስቃሴ አይደግፍም ነበረ። ከእሳቸው በኋላ ወደ ስልጣን የመጡት አቶ መለስ ዜናዊ በበኩላቸው ከሁሉም የተሻለ ዲፕሎማሲያዊ እንቅስቃሴ ማድረግ እንችለዋል ብለን ማንሳት እንችላለን፣ የግድቡን ግንባታ ከማስጀመርም አንጻር። በተለይ ግን ይሄ ኮኦፕሬቲቭ ፍሬምወርክ የሚባለውን ስምምነትም ተፈራርመዋል። ትልቁ ድክመታቸው ግን እሳቸው ይሄንን ስምምነት ተፋሰስ ሀገራት ስምምነት ሲፈራረሙ ይህን ስምምነት እንዲፈረም ሲያደርጉ ግብፅና ሱዳንን ማካተት አለመቻላቸውን እንደ አንድ ድክመት የሚያነሱባቸው ፖለቲካ ተንታኞችም አሉ። ዳሩ ግን በዚህም ማለት ነው በዛ የተሻለ እንቅስቃሴ አድርገዋል ማለት እንችላለን። ከጠቅላይ ሚኒስትር መለስ ዜናዊ ሞት በኋላ ግን የአባይ ጉዳይ አብሮ ሞቷል ብለን ማመን እንችላለን። የአባይ ጉዳይ ዳግመኛ ትንሣኤው መጋቢት 24 የተበሰረ ይመስለኛል። የጠቅላይ ሚኒስትር አብይ አህመድን ወደ ስልጣን መምጣት ተከትሎ የተበሰረ ብስራትም አድርጌ ነው የማምነው። ጠቅላይ ሚኒስትሩ በአባይ ጉዳይ ላይ የያዙት የአርበኝነት ስሜት ከፍ ያለ ነው። በአርበኝነት ስሜት ላይ ያላቸውን በአባይ ጉዳይ ላይ ያላቸውን የአርበኝነት ስሜት ደግሞ እጅግ ከፍ ካደረጉበት ጉዳይ አንዱና ዋነኛው ካሳዩበት አንዱና ዋንደኛው የእንትኑ ጉዳይ ነው፣ የወደብ ፍላጎት ጉዳይ ነው። በጣም በተደጋጋሚ እንዳልኳችሁ የኢትዮጵያን ጥያቄ የምንመልሰው የኢትዮጵያን ትብታብ የምንፈታው የኢትዮጵያን እንቆቅልሽ ሀገር ስጡኝ ሳንባል መመለስ የምንችለው በእነዚህ በሁለት ውሃዎች ፖለቲካ በኩል ነው፣ በአባይና በቀይ ባህር። ጠቅላይ ሚኒስትር አብይ አሕመድ ወደ ስልጣን ከመጡ ማግስት ጀምሮ የግብፁ አማራ ያየሰው የግብፁ ትግሬ ስዩም መስፍን ጠቅላይ ሚኒስትሩ ግድቡን ሸጦታል ብለውናል።

በደንብ አድርጎ ነው የገለጸው። እና እየሳቀ እየቀለደ እያጫወተ ከስር ዘረጋ ቀስ ብሎ ጨረሰ፣ ምድ ይባለው ግድቡን ጨረሰ። ከዛም በቃ ተጨባጭ ነገር ላይ አስቀመጠ። ለን በፍጹም አንድ ግብፃዊ ይህንን ግድብ

ላ ጋ ሰደል ሰ የአስዋን ግድብ 6 ቢሊዮን ሜትር ኪዩብ ይዞ የነሱ ይቀመጣል። የኛ ግድብ ግን መቀመጥ የለበትም እና፣ እንዲህ አይነት ችግሮች ሲፈጠሩ ሁሌ የችግሩን ምንጭ ፈልገው ስሙን አብይ እያሳሳቀ ገደለን አለ። እያሳሳቀ ገደለን፣ እያሳሳቀ ግድቡን ገነባ። ብዙዎቻችን አብይ እንደዚህ ነው፣ አብይ እንደዚያ ነው እያልን፣ እሱ ግን ሰርቶ ጨረሰ አለ። ግድቡን ሸጠ የተባለው ሰውዬ በራሱ ግድቡን ገዙ በተባሉት ዜጎች ገደለን እያሳሳቀ፣ ቁማር በላን እያለን በዚህ አጋጣሚ ኡስታዝ ጀማል በሽር እየሰሩት ላሉት ስራ እጅግ ትልቅ ክብር አለኝ። ኡስታዝ ጀማል በሽር እየሰሩት ያለውን ስራ ምናልባት ታሪክ ይሆናል የሚከፍላቸው፣ ምናልባት ትውልድ ይሆናል የሚመልስላቸው። ሁሉም በየመስኩ ለሀገሩ እንዲህ አይነት አርበኝነት ቢኖረው የት በደረስን! ኡስታዝ ጀማል በሽርን ብንሸነሽነው 28 ፋና እና 17 ኢቢሲ ይወጠዋል። በጣም ሌጀንድ ሰው ናቸው። በጣም ጀግና ናቸው። ሀገራቸውን ወደው እየሰሩ ያሉ ዜጎች ናቸው። እንዲህ አይነት ዜጎች፣ እንዲህ አይነት ኢትዮጵያውያን ወንድሞች፣ እንዲህ አይነት በሀገራቸው ጉዳይ የማይደራደሩ ከነከሱ ሳያደሙ የማይለቁ ኢትዮጵያና ግለሰብን ለይተው ማየት የሚችሉ ጀግና ወንድሞችም ስላሉን ነው ተስፋችን የሚለመልመው እና ውስታዝ ጀማልን እጅግ እጅግ እጅግ አድርገን እናመሰግኖታለን። በዚህ አጋጣሚ እንደ ዮሐንስ ኮርነር ለእርሶ ሥራ ትልቅ ክብራለን። ያላወቅነውን እያሳወቁ ያላየነውን እያላዩ የመረዳት አቅማችን ቋንቋውን መረዳት ለማንችልም ሰዎች በጣም ትልቅ ትልቅ ትልቅ ትልቅ ትልቅ ውለታ የዋሉልን ነው እና ውስታዝ ጀማል እጅግ አድርጌ አመሰግኖታለሁ። በዚህ አጋጣሚ አክብሮቴ እንዲደርሶት ነው እጅግ እጅግ አድርጌ አመሰግናለሁ። የምታገኟቸው ሰዎች አድርሱላቸው ለውስታዝ ጀማል። ወደ ጉዳያችን እንመለስ። ጠቅላይ ሚኒስትር አብይ አህመድ ወላሂ አንጎዳችሁም አሉ ተብሎ ግድቡን ሸጠ እየተባለ በጣም በርካታ ትችት ቀረበባቸው። በጣም በርካታ ጩኸት በረታባቸው። በጣም በርካታ ጫጫታ ጸናባቸው። ሰውየው ጉዳዩን ሩሲያ ይዞት ሄደ ተብሎ ተለቀሰ። መልሶ አፍሪካ ህብረት አዳራሽ አመጡ ሰውየው ትራምፕ ቢሮ በገዱ በኩል ነው የገባው። ይታይ እንግዲህ ገዱ እኮ በጣም ብዙ ዋጋ እኮ የኒው ጀርሲው ሰውዬ ፊት ለፊት ተፋጠጠ፣ እምቢኝ አለ፣ አትነኩኝም አለ። መልሶ ወደዚህ ቢሮ አመጣው ማለት። አጽንቶ ተጫወተው፣ ከፍ አድርጎ ተጫወተው። አብዛኛው ጠቅላይ ሚኒስትር አብይ አሕመድ ጨዋታ ባይዘው ይህን ግብፃዊ ብቻ አይደለም ገዝግዞ እያሳሳቂ የገደለው። ይህንን ግብፃዊ ብቻ አይደለም፣ በጣም በርካታ የኢትዮጵያ ፖለቲከኞች የተፎገሩት ባብ እየሳቅ ነው የተፎገሩት። ባቢ ፈገግታ ቁማር የተበሉት ባቢ። የዋህ ገጽ ነው እንደዛ አይደለም። ሴካድና ላጥላጥ ኮንከር ምናምን ሰውየው ከፍ አድርጎ ነው እየተጫወተው በጣም ከፍ አድርጎ ሰበር ዜና በሚነገርበት ሁሉም ነገር ለጀግንነት መለኪያና መስፈሪያ በሆነበት ሁሉም ጨዋሂና ጫጫዋሂ በሆነበት ሁሉም ጀግና ለመሆን በሚሞክርበት የኢትዮጵያ ፖለቲካ ሜዳ ላይ አብይ አሕመድ ጉባ መሃል በአሰረው ቅኔ በኩል በሰከናው ምንጭ በኩል ከሰከላ በሚነሳው ከፍ ያለ ቅኔው በኩል በጣም በርካታ ጨዋታና ጫወቶችን ተጫውቷል። ዝም ብሎ ሰርቷል። በጣም በርካታ ፈተናዎቹን የጠቅላይ ሚኒስትሩን ፈተና ከወለዱት መካከል ግብፅ ወለድ ተውሳክ ተውሳኮች ናቸው። በኢትዮጵያ ፖለቲካ ውስጥ የምታዩቸው አብዛኞቹ ድንዙዛን ግብፅ ወለድ ተውሳኮች ናቸው። የካይሮ ፖለቲከኞች የውስጥ ፖለቲካቸውን ለማርገብ የሚጠቀሙባቸው አብይን ማቆም ባንችል እንኳን በነኚህ ሰዎች ፈትነው ከግድቡ እናዘግየው የሚሉ ጠቅላይ ሚኒስትሩ በዚህ ሁሉ ውጥረት ውስጥ አብሮ መቀጠል መቻላቸው ከግድቡ ጋር የሚገርም ነው። ከጠቅላይ ሚኒስትር መለስ ዜናዊ ህልፈት በኋላ ግድቡ አብሮ ነው የሞተው። የወቅቱ የውሃና ኤነርጂ ሚኒስትር የነበሩት ባልሳሳት አለማየሁ ተገኑ ከጠቅላይ ሚኒስትሩ ሞት በኋላ የአባይ ግድብ ላይ የነበረውን ጨዋታ ባለ ሰዓታት ያነሱት ይመስለኛል። ሲያወጉ የሰማኋቸው ይመስለኛል። ሕያው ምስክር ናቸው፣ የምታገኙ ጠይቋቸው። ግድቡ ህወሀት እጅ ላይ እንዳለ ቢቆይ ኖሮ ለዘመናት ህወሀት እንደ እድሜ ማራዘሚያ ነበር የምትጠቀመው። አይድንም አያድንም አይገልልም፣ ግን ምን ይሆናል? እድሜ ያራዝማል። ዝም ብሎ መኖሪያ ወቅት እየጠበቁ የኢትዮጵያን ህዝብ መቀፈያ ጊዜ እያሰሉ የኢትዮጵያን ህዝብ የሆነ ነገር ማድረግ ያድርገው ነበር ሊጠቀሙበት ያስቡት። ከዛስ ዐብይ አህመድ የሚባለው ሰው ወደ ስልጣን መጣ። ከዛ ወላሂ አንጎዳችሁም አለ ብለው ግድቡን ሸጠው አሉ። ሰውየው ግን ሸጠ የተባለውን ግድብ ደጋግሞ ገዛ። ከዛስ ግብፃውያኑ ዐብይ አህመድ ጉዳ አደረገን፣ ገደለን አሉ። ምን እናንተም ብቻ? ምን እናንተም ብቻ ምን እናንተን ብቻ ከአስመራ እስከ አርጌሳ ከአርጌሳ እስከ ሞቃዲሾ ከሞቃዲሾ እስከ በርበራ ከበርበራ እስከ ማንዴራ ከማንዴራ እስከ ጅቡቲ ከጅቡቲ እስከ ሞያሌ ከሞያሌ እስከ ሸገር ያስቀመጣችኋቸውን አሻንጉሊቶችም ነው እንጂ እያሳሳቀ የገደለባችሁ የሾማችኋቸውን ጎበዛለቆችም ነው እንጂ እየኮረኮመ ገደል የከተተባችሁ የጅግጅጋውን ቅንያችሁን ነው እንጂ ጉባ መሃል የፈታባችሁ የሰከላውን ማህሌት ነው እንጂ ቤንሻንጉል ላይ ያቋቋመላችሁ። እችንማ አትርሷል! እቅርብ ያለን ጠበልጥ ይነክሩበታል ተብሎ የአገሩ ተንታኝ በሙሉ አልረዳው ያለውን ሀቅ ግብፃውያን ይመሰክሩታል ኢትዮጵያውያኑ። ግብጾቹ አብይን ገደሉት እያሉ ይጨዋሉ። ግብጾቹ አረኛን የገደለን ይላሉ። ክላሽ አያረግም፣ በግድ እናግዛችሁ አይባልም ማለት ግብፃውያኑ ያውቁታል ማለት። ሲሲ እነኚህን ሰዎች አፍ ለማዘጋት የሚከራየው ኢትዮጵያውያን እንትኖችን ነው፣ አሻንጉሊቶቹን ነው አሉ የሲሲ አበሾች፣ የግብፅ አበሾች አሁን ያየ ሰው ሁሉንም ያብይ አማራ ይላል። እሱ የግብፅ ሸዋ መሆኑንም የሚነግረውን የጠፋው እኮ የግብፁ ትግሬ ስዩም መስፍን ነፍሱን ይማረው። እኔም ተወቃሽ አልሆ ስዩም መስፍንና ያየ ሰው ሽመልስ ተጠቃቅሰው ያወጡትን ፕሮፓጋንዳ ያው ምስክር ሆነው ግድቡ ይመሰክራል። እራሳቸው ግብፃውያኑ ገዘገዘን ገደለን፣ ይዩት ፎቶ እየተነሳ ግድቡ ላይ ግብፅ ውስጥ አብይ አህመድ ሳቁ ይተነተናል። ታውቃለህ? ግድቡ መሃል የሚስቃት ሳቅ ትተነተናለች፣ ትተነተናለች እንደነ ሄሮደተስ እ አብይ ግድቡ መሃል ያቆመው ኮንክሪት አይደለም ግድቡ መሃል ያቆመው ካብ አይደለም። ግድቡ ዳር ቆሞ የተነሳው ፎቶ ግብፅ ውስጥ ደም ግፊታቸውን ከፍ ዝቅ የሚያደርግ ትልቅ ፖለቲካዊ ጉዳይ። እኛስ እኛ በዘር ተጠምደናል። እኛ የዘር ፖለቲካ እናታችን ላይ ወጥቷል። እኛ እንካ ሰላንትያችንን አድርተነዋል። እኛ ወገባችን ይዘን እየተሰዳደብ ነው። በጣም ስራቸውን ሰርተው እንደጨረሱ ዜጎች ነው አክት የምናደርገው እንዲህ ነው የሚያረጋን፣ እንዲህ ያረጋን። መጥኔ ለኛ መጥኔ ለኛ። ከባድ ሁኔታ ላይ ነው ያለው። ከባር ሲቹዌሽን ላይ ነው እነሱ የተረዱትን ያህል፣ እነሱ የገባቸውን ያህል፣ እነሱ የመረመሩትን ያህል እንኳን መመርመር አልቻልንም። በከፍታው መግለጽ ባንችል ዝቅታውን እንኳን በልኩ አለወራ ነው። ምን ያብያ ምር ተቃዋሚዎች ያሳዝኑኛል ማለት አሸናፊነቱን መናገር አይቻሉ፣ ዝቅታውን በስትክክል ማውራት እንዴት ይከብዳል። ዝቅ አለ ለማለት እንዴት አቻ ቋንቋ፣ እንዴት ብቁ ቃል፣ እንዴት ስክት የሚል አረፍተ ነገር ታጣለ። አማርኛ እኮ አንጀት አረስ ቋንቋ። አማርኛ እኮ ለአብዶ ይመቻል። የቋንቋ ሜሲ እኮ አማርኛ ነው። በዚህ አልከው በዛ ግብጾቹ አይናቸው እያየ ቁማር መበላታቸው አብይ አሕመድ የአባይን ጨዋታ ከአረብ ሊግ፣ የአባይን ጨዋታ ከሄሊዮፖሊስ ጌቶች፣ የአባይን ጨዋታ ከካርቱም አሻንጉሊቶች፣ የአባይን ጨዋታ ከአስመራ ተላላኪዎች፣ የአባይን ጨዋታ ከጫካ ወይዘሮዎች እጅ የነጠቀው። በዚህም ሁሉ ውስጥ ግን እየሰራው ምናልባት ታሪክ የሚዘክረው ጉዳይ መለስ ዜናዊ ግድቡን አስጀመረ ብሎ አጨብጭቦ አብይ ሊጨርሰው ነው ማለት ያንቋል። ግድቡን በኪሱ ይዞ አይዞረው። ምን ሆናል? አንዳንድ ሰው የሚያንቀው ጉዳይ ይገርመኛል። ላይክ እንዴ፣ ሰው ምን ነከው? ሰው ምን ነከው ያስብላል። ሌላ ሀገር አለ እንዴ? ግን ግብፃውያን እንዴ እያመኑ ነው። ገደለን እንደው ሳዝ ጀማል፣ አላህ ይስጥ፣ አላህ ይስጥ። ሌላ ምንም አይደለም። ሆነ አንጀቴና ያራሴ ነጄስ ይሄ ስራ የዱኒያ ብቻ አይመስለኝም፣ የጀነትም ነው። እንዲህ አንጀቴን ነው ያራሰኝ። በልካቸው ነው የነገራቸው። ሀረካቱ መጣብኝ አለ። እውነትም ሀረካቱ መጣብኝ። የአባይን ጉዳይ አጥብቀን የምንይዘው አባይ አባያዎቹ እጅ ውስጥ እንዳይገባ ነው። አባይ ለአብይ አብይ ጉዳይ ለእኛም አብይ ቃላችን ነው። በአባይ ስም አባይነትን አንቸበችብም በአባይ ስም አባዮቹንም አንታገስም ምክንያቱም አባይ ቀይ መስመራችን ነው እናመልጥ ዘንድ እናሸንፍ ዘንድ ይሄ የያዘንን እንትኖች በሽታዎች እናራግፍ ዘንድ የሚሰጠን ማምለጫ ተፈጥሮ የቸረችን መክበሪያችን ነው አባይ። እና አንዳንድ ፖለቲከኞች ይህ ቢዋጥላችሁን ባይዋጥላችሁ ዋጡት። በታሪክ አጋጣሚ ከኋላ እስከ ፊት ለፊት ብናመጣው ልታሳንሱት የምትፈልጉት የአብይ መንገድ የሚያንስ አይደለም በዚህ ጉዳይ ላይ። የምታቀሉት አይደለም በዚህ ሀሳብ ላይ በአባይ ላይ የተጫወተው ጨዋታ በአባይ ላይ ይዞት የሄደው ከፍታ በአባይ ላይ ያሳየው አቋምና ቁመና ታሪክ የሚመሰክረው ሶቺ መሃል የጻፈውን ቅኔ፣ ሞስኮ ላይ ያረቀቀውን ጨዋታ፣ አዶ ገነት ላይ ከፍ ያደረገውን ጭዌ፣ ካርቱም ላይ ከፍ ያደረገውን ሳቅ፣ ግብፅ ላይ ያስቀመጠውን ወላሂ ከፍ አድርጎን የተጫወተው የትን ፍጩ፣ ዱቄቱን አምጩ፣ የትን ፍጩ፣ ዱቄቱን አምጩ። እንዴት የሚጫወተው እንዴት የሚያርገው የትም ይርገጥ የትም፣ የሚያምጣው የትም፣ የሚያስቀምጠው የትም፣ የሚያንሳው የትም፣ የሚጣለው የትም ዋናው ነገር አደ ኤንድ ኦፍ ደ ደይ ጉባ መሃል ወፍራሙን ባለግርማውን ታንካችንን እንየው። አባይ ኒውክሌራችን ነው ኒውክሌራችን ነው። ሲያሻን የምንተኩሰው ሲያሻን ደግሞ የምንወለውለው ስንፈልግ ደግሞ በግርማው የምናየው ደገፍ ብለን ፈገግ ብለን ፎቶ የምንነሳበትም ጭምር ነው። አንድ ቀን ሲሲ ራሱ መጥቶ ይነሳል። ከመነሳት ውጭ አማራጭ የለው። የአባይ ጉዳይ ለሲሲ ያለ እዛም እዚህ የሚሄድ የሚላቀሰው የውስጥ ፖለቲካውን ለማርገብ ነው። ልክ እንደዚህ የሚያለቅሱበት አሉ። እንደዚህ እንደዚህ ለእሱ አሁን ይሄ ለአብይ አሕመድ ይሄ የተሰጠው ምስክርነት በግብፅ ለሲሲ ለቅሶ ነው። ለሲሲ ከባድ ድንጋጤ ነው። ለሲሲ አይዋጥለትም። እነኝ እነኝ አይነት ድምፆችን ለማርገብ ነው እንትን የሚለው ግን፣ ይመሰከራል። በቃ በልጦታል። ጨዋታውን አብይ የአባይን ጨዋታ ቆምሮ ከፍ አድርጎ ተጫውቶታል። አሁን ተናንቀን የዘመናችንን መልክ ዘመናችንን እውነት ከፍ አድርገን የምንጽፍበት ጊዜ ነው። ይህ በየጫካ የተሰገሰገውን ተወው፣ እንዲህ አይነቱ ጭዋ አይገባውም ሲጀመር። የታውቁት የታውቁት የታውቁት ወላሂ አንጎዳችሁ ማል እና ወላሂ፣ ወላሂ እንጎዳችኋለን ብሎ እንዲመጣ ነው የጠበቀው። እንደዛ አይነት ጨዋታ እኮ የለም ወንድሜ። እንደዛ የምታምኑ ሰዎች አቅራቢያችሁ ወዳለ ወደ ጤና ተቋም እንድትሄዱ እኔ ወንድማዊ ምክሬን ሰጣችኋለሁ። እሺ፣ ወንድማዊ ሳይሆን የዜግነት ምክሪን እኔ ከእንደናንተ አይነት ባንዳ ጋር ወንድማዊነትም እህታዊነትም ህብረት እንዲኖረኝ የማልፈቅድ ሰው ነኝና አንድ ዜግነት መጋራታችን ከእንዲህ አይነት የባንዳነት ስንልቦሆን ያላቸው ሰዎች ተቆጥረውም መቶ ሀያ ሚሊዮን መባላችን እጅግ ነው የሚያሳዝነኝ። እና ግብፆቹ እየመሰከሩ ነው እኛም እያሸንፍን መቀጠላችን እርግጥ ነው። አባይን ጉባ መሀል ከፍ አድርገን የምናስረውን ቅኔ በደንብ ከፍ እናደርገዋለን። የሰከላውን ምንጭ በግርማ እናየዋለን ነው የምንለው። እኔ ግን ሁሌም እንደምለው እንደማይለወጥ አንድና ውድ ቃል፣ አዲስ ትውልድ፣ አዲስ ተስፋ፣ ሁሉም ጥሩ ይሆናል። የኔና የናንተ አገርም እንደ ልማዷ ታሸንፋለች። ዮሐንስ ኮርነር ላይክ፣ ሸር፣ ሰብስክራይብ ማድረጋችሁ እንዳይወሳ። ፈጣሪ ኢትዮጵያና ህዝቦቿን ሆና አብዝቶ ይባርክ። ደግመዋለሁ፣ የኔና የናንተ አገር እንደ ልማዷ ታሸንፋለች። ቸርቆዩን የነገሰ ይበላል